ሰበር መልካም ዜና ሰምተናል። ዛሬ በዚህ ቀን በዚህ ሰዓት በዚህ ቅጽበት እጅግ ደስ የሚል ዜና ነው። ምንድን ነው? እሱም ያወዛግቡ የነበሩት ሰሞኑን ማህበራዊ ሚዲያውን አጨናንቀውት የነበሩት አባት ወይም ደግሞ ጳጳስ ይቅርታ ጠይቀዋል። ከራሳቸው ከአንደበታቸው እንስማ። ነገር ግን መጨረሻ ላይ ደግሞ የሆነ ተቃራኒ ሐሳብ የሚያነሳ ሰው አለ። እሱንም አብራችሁ ስሙት። መጨረሻ ላይ ማለት ነው። የተከፈተብኝ ዘመቻ እኔን የማይመለከተኝ መሆኑን ሕዝቡ በደንብ እንዲያውቅ ለማለት እፈልጋለሁ። እየተሰጠ ያለው እየተሰበከ ያለው በእለቱ የኢየሱስ ክርስቶስ ቤዛ ቤዛነትና አዳኝነት ነው። ስለዚህ ለምንድን ነው ጥላ ቤዛ ይባላል፣ ሌላ ሌላ ቤዛ ይባላል የሚልም ሊቃውንቱ ከሰሞኑ ጀምሮ ግሱን እየተነተኑ ሲነግሩን ከርመዋልና ለተነተኑ ልትንታኔ እያመሰገንኩ የተከዙ በዚህ ጉዳይ ላይ እንዴት ያሉ የዋሃንና ንጹሐን ቅዱሳን ምዕመናንን ከልብ ቅርታ ጠይቃለሁ። ቤተክርስቲያንም ደግሞ በዚህ ጉዳይ ስሟ በመነሳቷ ታላቋ ቤተክርስቲያን ይቅርታ ልጠይቃት እወዳለሁ። በመስቀል ላይ ተሰግሎ በከፈለው ቤዛነት ስም ፍጡር ሊጠራ አይችልም በሚል የሰጠው ትምህርት ብዙ ምዕመናንን አደናግሯል። ከአውድ ውጭ አንዳንድ ሰዎች ቃሉን አጣመው በመተርጎም ጦርነት በመቀስቀስ ህዝቡን በማነሳሳት በተለይም ደግሞ ደጋቦች ምዕመናንን በጣም አሳዝኗል። ከእመቤታችን ከቅድስት ድንግል ማርያም ጋራ አንዳንድ ብዥታዎችና ጥያቄዎች ስለተፈጠሩ እነዚህን ነገሮች ለማጥራት ያህል ነው። ጥያቄ ለመቀበል ፈቃደኛ አይደሉም። ነገር ግን የራሳቸውን ሊናገሩ የፈለጉትን ብቻ ተናግረው ነው የወረዱት። የሰማችሁት፣ ያው ተቃራኒ የሆነ ሀሳብ መጨረሻ ላይ ሰምተናል። ለማንኛውም ግን ያው እኔ እንደ ግሌ ይቅርታ ማለታቸው መልካም ነው ብዬ አስባለሁ። በተለይ ደግሞ የኢትዮጵያ ኦርቶዶክስ ተዋህዶ እምነት ተከታዮችን በጣም ያስቀየመና ያስከፋ ሁኔታ ነበር፣ የሰማ ነው። በዚህ ሂደት ግን ብዙ ነገሮችን ታዝበናል። ብዙ መሀይሞች አይተናል። ምን አይነት መሀይሞች በክህደቱ ዓለም ያሉ ተሃድሶ የሚባሉ ሰዎች ግን ምን ያክል ድርቅ ያለ ክህደት ውስጥ እንደገባችሁ በጣም ተያይተናል፣ ተዛዝበናል። ጌታን አውቃለሁ የሚል ሰው ጌታን አከብረዋለሁ የሚል ሰው ኢየሱስን ወደዋለሁ የሚል ሰው በዚህ ደረጃ ወርዶ ሰውን ሲሳደብ ሰውን ሲዘርፍ ማየት እጅግ ትልቅ ውርደት ነው። ለማን? ለአማኞቹ። ለየትኞቹ አማኞች? ጌታን እናውቀዋለን ለምትሉት፣ ወይ እውቀት የላችሁ፣ ወይ ስነምግባር መግባር የላችሁ፣ ወይ ከግዙ እንኳን የተወሰነ እውቀት የላችሁ። ዝም ብሎ እልህ ብቻ ጥሬ ቃል ብቻ ይዞ በመሮጥ ጌታን እናውቀዋለን አለን ጌታን ሰው ካለን የምትሉ ሰዎች ግን ታሳዝናላችሁ። ቤዛ የሚለው ቃል የተለያየ ትርጉም አለው ስትባሉ በቃ እናንተ የላችሁበትም በቃ፣ ቤዛ ጌታ ነው፣ ቤዛ ጌታ ነው። ከዛ ደግሞ ስድብ፣ የተለያየ አታካራ ውስጥ መግባት የምፈልጉ ሰዎች ታድ ሰዎች መናፍቀናላችሁ። እንደዚህ አይደለም በእንደዚህ አይደለም ኢየሱስን መከተል። በእንደዚህ አይነት መልክ አይደለም ኢየሱስን ማክበር። ተሐድሶች አጥቂቅ የምናገረው ማን ላይ ነው ካላችሁኝ፣ ተሐድሶች ለስሙ ሻሽና ካባ የምታደርጉ አረመኒዎች፣ ውስጣችሁ ዘንዶች፣ በጣም የምታሳፍሩ። ሲቀጥል ደግሞ ፕሮፋይል የሌላችሁ ፎቶ የሌላችሁ ዝም ብላችሁ ተደብቃችሁ የምትሳደቡ ቤተ ክርስቲያን ትታደስ እያላችሁ ይያላችሁ ይሄ ዝም ብሎ የሞተ የበሰበሰ አሳሳይዛችሁ የምትራመዱ ሰዎች ንስሐ ግቡ ብትችሉ ብትችሉ ካልቻላችሁ ደግሞ በሰው ሃይማኖት አያገባችሁም። አርፋችሁ ቁጭ በል። በቃ፣ አረ እናንተ እኮ ከኢትዮጵያ ኦርቶዶክስ ተዋህዶ ሃይማኖት ውጭ ናችሁ። ከውጭ የሆነ ሰው ደግሞ ልክ እንደ ሙስሊሞች አርፎ መቀመጥ ነው። እኛ እየተነጋገርንና እያወራን ያለ ነው። እየተዋየን ያለ ነው። ስለኛ አባቶች ነው። ስለኛ ጳጳሳት ነው። በጳጳሳ ደረጃ እንዲህ አይነት ንግግር መምጣት የለበትም ብለን ነው እኛ እየተነጋገርን ያለነው ይሄ ደግሞ ከኛ ከራሳችን ጋር ነው እናንተን አይመለከትም። ስለዚህ እዚህ ውስጥ ተሐድሶ ምን አገባህ ተሐድሶ ምን ቢየት ነህ አንተ እኮ ታድሰ ወጥተሃል በቃ አንተ የታደስክ ፍጡር ነህ አይደል እንዴ ስለዚህ እኛ ያልታደስነው እንከራከር እንወያይ መልስ እንፈልጋለን ካባቶቻችን ከዛ ውጭ ግን እንደው ዘልዬ አወቃለሁ አንቦጫ አርቃለሁ የምትለው የታድሶ ተከታይ ምን ቤት ነህ ነው በማይመለከትህ ያለ እምነትህ ያለ ስፍራህ እንዴት ሆኖ? ጎበዝ እየተከባበርን እንጂ። አዎ እናውቃለን፣ ብዙ ሰዎች ተደብቃችሁ የተለያዩ ሴራዎችን እንደምታሴሩ ማለት ነው። በተዋህዶ ውስጥ ተደብቃችሁ የተለያዩ ስራዎችን የተለያዩ ክፋቶችን እንደምትሰሩ እናውቃለን። ግን እንደዚህ ያለ ይፋ የሆነ ውይይት ሲያጋጥም ደግሞ ዘላችሁ፣ ፎቶን ደብቀህ ራስን ደብቀህ የምትከራከር አንተ መንብየት ነህ። ጥግን ያዝ እንጂ ጌታዬ፣ እፈሩ እንጂ። አንዳንዶች ደግሞ በግልጥ ሻሽ ለብሰህ ካባ ለብሰህ የምታወናብድ ወንበዴ አለ ወይ። ከሽፍታ ወገና አልሆንክ ወይ ደግሞ ከክርስቲያን ወገና አልሆንክ። ዝም ብለህ እንዲሁ ግራ ይገባ ማለት ነው። ለስሙ ግን ግዝ እናገራለሁ ግዝ አውቃለሁ የምትል አስመሳይ ወንበዴ፣ ጌታ ሲሰቀል ከግራ በኩል የመሰለውን ዳክርስን የምትወክል ሽፍታ ደግሞ አለ። ካባውን የለበስከው አምነበት ወይም ደግሞ ወደው ሳይሆን ምስኪን የተዋህዶ ልጆችን ለማሳሳት እንደሆነ እናውቃለን፣ አንተም ታውቃለህ። ግን ልብሱ ለብሰዋል ተሐድሶ ራሱን የቻለ የእምነት ተቋም ነው ስለዚህ በራስህ እዛው ተከራከር በእምነትህ ይቺ ግን ንጽህ ተዋህዶ የእኛ ብቻ ናት የማን የባለማተቦች ይታያሃል ወዳጅ አንተ እንዲህ አይነት አለህ ይህ የኢየሱስ ምልክት ነው ኢየሱስን የምናስበት የምናስታውስበት ታላቁ ምልክታችን ነው ስለዚህ የንጹህ ተከታይ እኛ ነን ይሄ እስከለ ድረስ አንተ ተዋህዶ አይደለም ስለዚህ ይህን ያላደረገ ሰው መከራከርም ማውራትም መናገርም አይችልም በምን ዙሪያ በተዋህዶ ዙሪያ ተዋህዶ ውስጥ በተፈጠረ ጉዳይ እናንተ ምንም ስለማይመለከታችሁ አርፋችሁ ተቀመጡልን ነው እኛ ምንድነው